በጣም ጥሩ እንግዲህ አሞክዬ በቀጥታ ወደ መቶ ሺህ ብሮች ላሷኝ ነው። እዚህ ውስጥ ስትገባ በነፋስ ብር ወደ ላይ ይነሳልሃል። ከዛ በኋላ የቻልከውን ያህል አየር ላይ ብሮችን መሞጭ ለፍ ነው። እታች በሩ ጋር ሲለጠፍብ በእግር ወደ ላይ ማንሳት ይችላል። ንፋስ ወስዶ በሩ ጋር ይለጠፍብሃል። ስለዚህ በቃ በእጅ ትሰበስባለህ። ለፈለግ ከው ትሰጣለህ። ለማን ነው የምትሰጠው? ለሙዳይ በስመ አብ። ባለፈው ለሙዳይ ገበር አ ደማር። ስለዚህ አሁን በቀጥታ ሙዚቃ ልቀቁልን እኔና ሞኬ ተያይዘን እየደነስን በዳንስ ነው የምንገባው በመቶ ሺህ ብሮች ዛሬ።

ደስታት ዜና ለጥቂት ቀናት ብቻ የሚቆይ የ35 ፐርሰንት ማለትም እስከ 5 ሚሊዮን ብር ቅናሽ ከቴምር ፕሮፐርቲስ በአያት ከ50 በላይ ግንባታቸው የተጠናቀቁ አፓርትመንት ቤቶችን ከ5 ሚሊዮን ጠቅላላ ዋጋ ጀምሮ፣ እንዲሁም በ10 800 ብር ቅድመ ክፍያ ብቻ ለሽያጭ ይዘንላቸው ይቀርበናል። እንዲሁም በፒያሳ ተክለ ሃይማኖት ጋርመንት ላይ ግንባታቸው እስከ 85 ፐርሰንት የተጠናቀቁ ሳይቶቻችንን ከ20 እስከ 35 ታላቅ ቅናሽ የቤት ባለቤት የሆኑ ስንል በደስታ ነው። ቴምር ፕሮፐርቲስ ቢቆጠር ነው ከስድስት ሺ እስከ ዘጠኝ ሺ አይደለ 2 4 6 8 10 12 14 16 18 2 20 21 22 23 24 25 26 27 28 29 30 31 32 33 34 35 36 37 38 39 40 41 42 43 44 45 46 አርባ ሰባት አርባ ስምንት አርባ ዘጠኝ ሀምሳ ሀምሳ አንድ ሀምሳ ሁለት ሀምሳ ሶስት ሀምሳ አራት ሀምሳ አምስት ሀምሳ ስድስት ሀምሳ ሰባት ሀምሳ ስምንት ሀምሳ ዘጠኝ ስልሳ ስልሳ አንድ ስልሳ ሁለት ስልሳ ሶስት ስልሳ አራት ስልሳ አምስት ስልሳ ስድስት ስልሳ ሰባት ስልሳ ስምንት ስልሳ ዘጠኝ ሰባ ሰባ አንድ ሰባ ሁለት ሰባ ሦስት ሰባ አራት ሰባ አምስት ሰባ ስድስት ሰባ ሰባት ሰባ ስምንት ሰባ ዘጠኝ ሰማንያ ሰማንያ አንድ ሰማንያ ሁለት ሰማንያ ሦስት ሰማንያ አራት ሰማንያ አምስት ሰማንያ ስድስት ሰማንያ ሰባት ሰማንያ ስምንት ሰማንያ ዘጠኝ ዘጠና ዘጠና ያልከው ማነ እጅ ነውጣ እንዲህ ጎበዝ ያንተ አሸንፏል። ዘጠና ዘጠና አንድ ዘጠና ሁለት ዘጠና ሶስት ዘጠና አራት ዘጠና አምስት ዘጠና ስድስት ዘጠና ሰባት ዘጠኝ ሺ ሰባት መቶ ብር እንግዲህ ይህንን ብር ሞኬ ለማን ያልከው ለሙዳይ ለሙዳይ ስጦታ አበርክቷል። በዚህ አጋጣሚ ሞኬ ስንቶቻችሁ ናችሁ ዩቲዩብ እንዳለ የምታውቁት? አሁን እቼ በቀደምታ የሰርጓኔ ምናምን ራሱ ተለቆ ወደ ሁለት መቶ ሺህ ሰው የሚያህል ሰው አይቶታል። ሞኬ ዩቲዩብን በዙ አስተዋውቀና ሰብስክራይብ ያድርጉ። እግዚአብሔር ይመስገን፣ በጣም አመሰግናለሁ። ሰብስክራይብ ላደረጋችሁ፣ ላይክ ላደረጋችሁ፣ ሼር ላደረጋችሁ እንግዲህ እኔ የዩትዩብ አካውንት መኮንን ላከ አባዬ ቲዩብ ይላል አባዬ በመሰረታዊ ነው ሁላችንም የሚያስማማን አባትነት ምን ያህል እኔም አባቴ ስለምወደው ነው አባዬ የሚያልኩት ግን መጠሪያዊም ደግሞ አባዬ ሆኗል። ስለዚህ አባዬ ቲዩብ ይላል መኮንን ላያካ አባዬ ቲዩብ ይላል። ገብታችሁ ሰብስክራይብ ላይክ ኤንድ ሼር በማድረግ ያው የዘወትር ወዳጅነታችሁን ልታሳዩ ነምን ለምን ነው። ለሙዳ ያስረክበን እንመጣለን። ገና አልጨረስኩም፣ መጣሁ። መስቀል መስቀል ይብር ሌላ ብራ ዘመን